ከዛች ክላስ ነው ያለውት። ዝም ብዬ ለቅቄ ማለት ነው እኔ እሷን ከምኖርበት ለቅቄ ከወጣው ቆይቻለሁ። እቺ ልብሴ ነው የምጃለሁ። ይሄ ሻንጣያ ነው ማየት ትችላላችሁ። ይሄ ሻንጣያ። በዚህ ክላስ ነው እየኖርኩት ያለሁት ማለት ነው። እያያችሁ ነ? በቃ በዚህ ክላስ ነው ለጊዜው ዝም ብዬ ወንበር፣ ምን የሚያስፈልገኝ ነገር ገዛዝቼ ቁጭ ብዬ ያለሁት ማለት ነው። ውድ ቤተሰብ እቺ ናት በቃ። በጣም ትንሽ ጠባብ ክላስ ናት። ያለውት ለማን ለማንም እግዚአብሔር አምላክ ለሁሉም ቀን አለው። ነገሮች እስከሚስተካከሉልኝ ነገሮችን ቦታ ቦታ እስከምሰጥ አንዳንዴ ሴት ልጅ ጉሜ ጉም ሴት ልጅ አንድ ነው ይባላል። በራሴ አካሄድ ነገሮችን ሳልጠረጥር፣ ሁኔታዎቹን በጥልቀት ሳልመለከት ስህተት ሰርቻለው። ያስተቴ ነው ዋጋ እያስከፍለኛለን። የወንዜ ልጅ ብትሆን የአገሬ ልጅ ብትሆን የኔን ባህሪ የወንድ ልጅ ባህሪ ምናልባት እንዴት... ወደ ሰላም ሰላም። ውድ ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ውድ ቤተሰብ እናንተ ጋር ሁሉ አማን አና ያለው ክብሩ ይስፋ። ቤተሰብ ያው እንግዲህ ጠፋ። ያው እንግዲህ በውስጥም በውስጥ በኩልም በውጭም ጠፋ። ጊዮን ምናምን ላላችሁ መጥፋት የላሳሰባችሁ ደህንነት የላሳሰባችሁ ጓደኞችና እንዲሁም የኢትዮ ተከታታዮች አንዳንዳችሁ ያው አለው ለማለት ነው። መጥፋት ያሳስቧችሁ ደግሞ ምንነ ነው ምንስ አጋጥሞ ነው እያላችሁ ለጠየቃችሁኝ ከልብ እያመሰገኑ እኔ ደህና ነኝ፣ በአሪፍ ሁኔታ ላይ ነው ያለውትኝ። ይመስገን ያው እና ውድ ቤተሰብ ያው ሰሞኑን ባያችሁት በተፈጠረውም ነገር ከኤልዳና ጋር እየተፈጠረው ላለው ነገር፣ ያው እሷ እስካልተወችን ድረስ እኔም ልተው አልችልም። እሷ ቪዲዮ መስራት እስካልተወች ድረስ ማለት ነው። ምክንያቱም ይሄ የኔን ማንነት የኔ ያልሆነ ካራክተር እያራመደች ስለሆነ እኔ ደግሞ የኔ ባልሆነ ነገር ላይ የኔ ስም ሲሰጠኝ ስለማልፈልግም ስለማልወድም መልስ ከመስጠት አልቆጠብም ነው። ሲቀጥል ደግሞ በቅድሚያ ይሄ መልክት ለልዳና ነው ለአንቺ ነው የምሰራው። አንቺና በአንቺ ዙሪያ ላላችሁ ሰዎችም እንድታርፉ ነው የምፈልገው። ዩቱቡን እያየሁት ነበር፣ ስቱዲዮ ላይ ገብቼ በቅድሚያ ያሳሰበኝ ነገር ስለሆነ ነው። ኢሜል ለመቀየር ፓስዋርድ ለመቀየር ሙከራ እየተደረገ ነው። ወይ አንቺ ወይ አንቺ በኩል አንቺ ነሽ ግን በሌላ እንትን ነው ሀክ ለመደረግ ሙከራ እየተደረገ ያለው ይሄንት ማለት ለኔ ብቻ ሳይሆን ከኔ ጋር እንኳን ብትጣይ ነገ ለልጅሽ የሚሆን ርስት ነው ማለት ይሄ እንደ ሀብት ነው ልቆጥሩ የሚገባው ምክንያቱም ካንቺና ነው ያልፎ ነገ ለልጃችንም ጋራንትድ የሚሆን ነገር ስለሆነ ማለት ነው ስለዚህ በሰውም እያስሞከርሽው የሚሆን አንቺ እየሞከርሽው ነው አንቺ ነሽ እያስሞከርሻለሁ ሌላ ሰው ሊያውቀው አይችልም ፓስወርዱን እንትን ብሎ ትናንት ለመከላከል ሙከራ አድርጌ አድኘዋለሁ። ሀክ ለማድረግ ይሄን ዩቲዩብ ማለት ነው። ማርያም ብዬ ነው የምለው፣ ይሄን ዩቲዩብ ሀክ ለማድረግ ሙከራ ብታደርጊ ብሎክ ነው የማድረገው። ከአንቺም ከኔም ሳይሆን ዩቲዩቡ ዳሜጅ ይሆናል ማለት ነው። ስለዚህ ሁለታችንም ኪሳራ ውስጥ ከምንገባ መሀላችን ላይ መግባት ያለበት ቤተሰብ ገብቶ መሀላችን ላይ መግባት ያለባቸው ሰዎች ገብተው ዩቱቡ ለአንቺ ከሆነም ላንቺ፣ ለኔ ከደረሰም ለኔ ነው። እኔ በነገራችን ላይ ውድ ቤተሰብ፣ ያው ይሄ ጉዳይ ላሳሰባቸው በሙሉ ልነግራቸው የምፈልገው ነገር እኔ በጭራሽ እውነቴን ነው የምነግራቸው። ወንድ ልጅ የተፋውን ምራቅ አይልስም። በቃ ማለት ማለት ወንድ ልጅ ሳይሆን የሰው ልጅ የተፋ የተፋ ምራቅ አይላስም። በአጠቃላይ የሰው ልጅ፣ ወንድ ልጅ ደግሞ የተነፈሰውን አይውጡ። እኔ እስከማውቀው ማለት ነው እኔ ተወልጄ እስካደግኩበት ማህበረሰብ የሞራል አንዳንዴ ተወልዳችሁ ያደጋችሁበትም ማህበረሰብ ይወስኗል። አንዳንድ የሆነ ውሳኔ ጅጅ ለማድረግ ያደጋችሁበት ሁኔታዎች ይወስናሉ። እኔ ደግሞ ንቀትና አጥብቄ የምጠላ በክብሬ የማልደራደር ሰው ነው። በቃ መስመር እንደተጣሰ ከገባኝ የሆነ ነገር ቀይ መስመር ከተጣሰ ቀይ መስመር ካለፈ የሆነ ነገር አለፈ። ስለዚህ ይህ ፋውል ነው ብዬ ካመንኩ ወደ ኋላ ማለል ሰው ነኝ። አስጠንቀቂያታለሁ። ምናልባት አንዳንድ አንድ ላልገባችሁ ሰዎች ለምንድን ነው ምናምን ታው ቢሆን ምናምን የምትሉ ሰዎች አላችሁ። ለቤቴ እኔ ሳልቆረቆር ቀርቻ አይደለም። ልጅቱ ግን በጣም ፋውል የምታበዛ ፋውሌሽን የሆነች ልጅ ነው። እንደምትፈታው ነው። አንድ ክላስ ቤት ነው። አሁን ራሱ ያለሁት እዛች ክላስ ነው ያለሁት። ዝም ብዬ ለቅቄ ማለት ነው እኔ እሷን ከምኖርበት ለቅቄ ከወጣሁ ቆይቻለሁ። እቺ ልብሴ ነው የምጃለው። ይሄ ሻንጣያ ነው ማየት ትችላላችሁ። ይሄ ሻንጣያ በዚህ በዚህ ክላስ ነው እየኖርኩት ያለሁት ማለት ነው። እያያችሁ ነ። በቃ በዚህ ክላስ ነው ለጊዜው ዝም ብዬ ወንበር ምን የሚያስፈልገኝ ነገር ገዛዝቼ ቁጭ ብዬ ያለሁትኝ ማለት ነው። ውድ ቤተሰብ እቺ ናት፣ በቃ በጣም ትንሽ ጠባብ ክላስ። ለማንም እግዚአብሔር አምላክ ለሁሉም ቀን አለው። ነገሮች እስከሚስተካከሉልኝ ነገሮችን ቦታ ቦታ እስከምሰጥ፣ አንዳንዴ ሴት ልጅ ያመነ ጉሜ ዘገነና ሴት ልጅ ያመነ አንድ ነው ይባላል። በራሴ አካሄድ ነገሮችን ሳልጠረጥር ሁኔታዎቹን በጥልቀት ሳልመለከት ስህተት ሰርቻለሁ። የስተቴን ዋጋ እያስከፈለኛለን። የወንዜ ልጅ ብትሆን የአገሬ ልጅ ብትሆን። የኔን ባህሪ የወንድ ልጅ ባህሪ ምናልባት እኔ ተወልጄ ያደኩበት ጎጃም፣ ምናልባት የጎጃም ልጆች ትኖሩ ይሆናል እዚህ እና፣ በባህሪያችን እውነቴን ነው እኔ ሊከፋፍላ ምናምን እንደዚህ አማራ ጎጃም ሁሉ ምናምን ሌላ አይደለም። እኔ ተወልጄ ባደኩበት ጎጃም ውስጥ ግን ወንድ በክብሩ አይደራደርም። በቃ ሴት ልጅ ወንድ ልጅ አይበድላትምም እንደሌላው አካባቢም ሴት ልጅ ሰርታምም አታስተዳድረውም። የጎጃም ጎጃም የተወልጅ ባደጉበት ማለት ነው ወንድ ልጅ ለቤቱ ኃላፊነት ወስዶ ሪስክ ቴከር ሁሉንም ነገር ኃላፊነት ወስዶ ነው ሴት ልጅ የሚያስተዳድረው። በዛም ልክ አክብረው ንጉስ አድርገው ልትኖር የሚገባ ምናልባት አንቺ ምናልባት ኤልዳና በዛ አጋጣሚ ነግርሽ ውጭ ምናምን እኔ አይገባኝም። ብቻ አንድ አንድ የማይገባኝ ነገር ወደዛ ደርሰሽ ስለመጣሽ ምናልባት እኔ ምነግርሽ ነገሮች ወደ ጎን የተውሽ በራስሽ ሞድ ነፃነት ቢጤ ተሰምቶሽ ከሆነ ይሄን የሰራሹ እኔ ልቤ ከዚህ በኋላ እቤት የሚመጣል ምናምን ብለሽ አልመጣምም እንደማታስበኝ እርግጠኛ ነኝ። ልመለስ አልችልም ለጊዜው። እዚች ነው አረፍ ያልኩት። ነገሮቹን ማስተካከላለሁ። ይሄ የዩቱብ ጉዳይ እንደነገርኳችሁ እንዳሞክሉ እንደነገርኩሽ እውነቴን ነው የምልሽ፣ ማርያምን ምን እንዳትሞክሪ እንደዛ አይነት ብትሞክሪ ግን ይሄ ቤቱ በሽያጭ እንኳን ይሸጥ የሚባል ብዙ ብር ነው የሚሸጥ። በቃ እውነቴን ነው የምልሽ። እኔ ለመቀየር እኔ ሌላም ነገር ለማድረግ እየሞከርሽ ነው። ምክንያቱም ይሄ የቆየ ቻናል ስለሆነ ተደጋጋሚ ሙከራ ካረገበት ዩቲዩብ በራሱ እንትን ስለሚፈጥር ብሎክ ነው ማድረገው። ከአንቺ ቀድሜ ነው እንዳትሞክሪ እንደዛ አይነት ነገር ብያለሁ፣ ለአንቺ ማስጠንቀቂያም የምሰጠው ሌሎቻችሁ ግን በአንዳንድ መስመር እሱ ምናም ምናም የምትሉ እናንተ የወንድ ልጅ ሞራልና ስብና አንዳንድ ወንዶችን ኮሜንት የጻፋችኋላችሁ፣ እኔ እንደ እናንተ አይደለሁም። እኔ ማንም የሚያቀይ አቀኛል፣ በቅርበት የሚያቀይ ሰው እኔ እንደማንም እንኳን ከሁሉ ነገር በቃ ራሴን ጠብቄ ተዳሬን እየመረው የመኖር አይነት ወጣት ነኝ እንጂ ዝም ብዬ ማንም ዝርክርክም አፉን የሚከፍትብኝ ሰው አይደለሁ ምክንያቱም የተሻለ ላይፍም፣ የተሻለ ህይወትም፣ የተሻለ ክብርም ብዙ የተሻሉ ነገሮች የሚገባኝ ወጣት ነኝ። እንደዛ ብዬ ስለማስብ ነው። አሁንም ቢሆን ኤልዳና አንታየ ብዬ ስመክራት አልሰማችም። ያለኔ ፍቃድ ቪዲዮ ፖስታ ምንም አያመጣም አይነት ቢጤ ነበር የሞከረችው። እኔ ግን ቢያንስ እንደ ሌላው ወንድ ሌላ ነገር ማድረግ ባልፈልግም እንኳን ሌላ ሌላውን ከእሷ ጋር አንጫ ግራንጫ ንግግር ውስጥ መግባት ባልፈልግም፣ በመለየት ግን ራሴን እጠብቃለሁ። ሰዎች እንዳይናገሩኝ ራሴን በማግለል ራሴን እጠብቃለሁ። ወደፊት ደግሞ ውድ ቤት ሰዎች፣ ያሉኝ ነገሮች፣ እሷ ጋር ያሉኝ ነገሮች፣ አንዳንድ ያላስተካከልኳቸው ነገሮች አሉ። ዩቱብ ከፈለግሽ ምናልባት እንደነገርኩሽ በሰዎች ሰዎች ላንች ወይ ለኔ ሰዎች ካልወሰኑሽ በሽማግሌ ካልተወሰነ በስተቀር በዚህ ይቱ ሙከራም እንዳታደርጊ። እንደነገርኩሽ ዩቱቡም ለጋራችን ነው ብዬ ነው የማስበው። ሰው ከፈረደልሽ ለአንቺ ሽማግሌ አንቺ ተወስጃለሽ፣ ካልፈለጉ ደግሞ እኔ እወስዳለሁ። ይህነው እስካሁን። ከዛኔም በሰላም ወደ መጣሁበት አካባቢ እመለሳለሁ ማለት ነው። እስከዛ ግን ልጄን ቴክ ኬር አድርጊ ልጄንም በቅርብ ርቀት ከታተላለው እሱ ነው በመሀላችን ያለው ነገር የሚያሳስበኝም እሱ ብቻ ነው ከዛ ውጭ አን አንቺ ለኔ ጥሩ አመለካከት እንደሌለሽ አሳይተሻል እኔ ለማስገምገም እኔ ለማሰደብ ያደረግሽበት ሙከራ የሄድሽበት ርቀት የሚያስገርም ነው ብቻ ወደ ቤተሰቦች ይሄ ነው ያለው ነገር እንግዲያው እቺ ፍራሽ እዚህ ነው ለጥብ ይማረው ማትሉ እና ወደ ቤተሰቦች ይህን ነገር እንግዲህ፣ ዛሬም ቢሆን አንዳንድ ያልሆነ አይዲያ የምትሰጡ ሰዎች አንዳንዴ በእኔ በኔ ላይም ቢሆን ብላችሁ አስቡ። እሷ ወደ ሚዲያ ካወጣቻቸው ነገሮች ይልቅ በጣም ብዙ የሚያሙ ነገሮች አሉ። እኔ ሲጠይቃት አንድ ወንድ ከሚስቱ የሚጠብቀው ነገር አለ ሚስቱን ሲጠይቃት አንዳንዴ እኛና ወንድ ልጅነት ምን መስመር ያለፈ ንግግር በራሱ ለትዳር በጣም የሚደብር ነገር ነው። እሷ ዓይን ስላደረገች ነው ነው ቅጽበታው የሆነ ውሳኔ የወሰንኩትኝ። ወደፊት ደግሞ ከዚህ ወሎን እንግዲህ ወሎን ለቅቂ ለመሄድ እየጨራረስኩ ነው። ወደፊት እንግዲህ በአዲስ ተስፋ በአዲስ አስተሳሰብ ባህር ዳር ላይ ሁኜ ውድ የሀገሬ ልጆች በሀገር ውስጥ በውጭም ያላችሁ እንግዲህ የምትከታተሉ ቤተሰቦች የሆናችሁ የእኔ ማለት ነው፣ ባህር ዳርን በቅርብ እንግዲህ እዛ ገብቼ ባህር ዳር ያለውን ሁኔታም ሀገሩን ያስጎበኛችኋለሁ። ባህር ዳር ላይ ካሉ ዩቱበሮች ጋርም አብሬ እሰራለሁ ብያለሁ። እኔማ እንግዲህ ዩቱቤን አጠናክሬ እኔም እዛ ሄጄ እሰራለሁ ብያለሁ። ይሄ ነው እንግዲህ ወደፊት ያለኝ ተስፋ። ከኤልዳና ጋር ያለውን ጉዳይ እንግዲህ በሽማግሌም ሆነ እንግዲህ በቤተሰብ ነው። ቤተሰብ መሀላችን ገብቶ የተገናኙ ሰዎች ነን። ያው በቤተሰብ ፊት ነገሮችን ልንጨርስ ነው። እኔም አሁን በጓደኛ በሚጨርስ ነው እና ኬልዳ ነገር ያለው ነገር በሽማግሌ የሚያልቅ ይሆናል። አንቺ ግን አጋጣሚ እየገባሽ የምታደርጋቸው ነገሮች ስላየው ነው ስቱዲዮ ገብቼ ረፊ። ምክንያቱም ኢሜል አንቺ ጋር ምንም ጋር ይደርሳል እንደምታቂው፣ ሙከራ ሲደረግበት አንድ እሷ ጋር ምንም ጋርም ይደርሳል። ስለዚህ ሀክ ለማድረግ እንዳሞክሪ ማለት ኢሜል ቀይራለሁ፣ ፓስወርድ ቀይራለሁ ብቲ በጣም ብዙ ነገሩ ፕሮሰስ ስለሚጠይቅ ይሄ ህጋዊ የሆነ ዩቲዩብ ስለሆነ ሀክ ሊደረግ ነው ብሎ ዩቲዩብ በራሱ የራሱን እርምጃ ሊወስድ ስለሚችል፣ ረፊ በቤተሰብ መልኩ እንደ ትልቅ ሰው ለአንቺም ከደረሰሽ ላንቺ፣ ለእኔም ከደረሰኝ እኔ ሌላም ነገር እንትን ብዬ ቢሆን በራሴ ለራሴ ይደርሰኛል ማለት ነው። ይሄን ረፊ ያቱን በማላችን ልጅ አለ። ልጅ ያለው ሰው እንደ ሌሎቹ ሲንግሎች ወይም ደግሞ እንደ ሌሎቹ አይደለም። መቼም ያገባና ማለት የወለደና ያልወለደ ሲገናኝም እግዚአብሔር አምላክ በልጅ ባርኮናል። እረፊ በማላችን ልጅ ስላለ የሚያስተዛዝብ ነገር አትስሬ እንዳና። በሷ ዙሪያ ያላችሁ አንዳንድ የምትንጫጩ በውስጥ መስመር የምትመጡ ግን እረፉ። እኔ ምናልባት እስካሁን በዝምታ ለማለፍ ሞክር ያለው ካሁን በኋላ ግን በውስጥ መስመር ማንም ሰው ማለት ነው መጥቶ እኔ እረፍ ምናምን አይነት ጥያቄ ቢወስድ እመነኝ ያ በራስ በህይወት ነው የምመጣ ማለት ነው። ጭንቅላትን ነው የምበትን። እግዚአብሔር ስሬስ ማለት ነው የማያዳግም በቃ ማስተማሪያ የሆነ ነገር ነው መወስድ። በተለይ አንዱ ለሶስት ልጆች አላችሁ፣ በውስጥ መስመር እኔ ጋር የሆነ ነገር ምጽፍ እረፍ። የማታርፉ ከሆነ እኔ የውሳኔ ሰው ነኝ፣ እወሰናለሁ ነው የምላችሁ። ማንም ሰው ማለት ነው ማንም በቃ በኔ ላይፍ በኔ ትዳር ውስጥ ገብቶ በቃ እኛ በራሳችን መንገድ እንጨርሳለን ያልነውን የምትፈተፍቱ ልጆች እረፉ፣ እጥፍ እጥፍ አድርጌ ነው መመለስላችሁ። እንደዛ አይነት ስራ መስራት ሰዎች ማለት ነው ተለያየው ነው ዩቲዩብን፣ ራሱ እኛ እንትንልሻለን ልሻለን፣ እንደዚህ እንደዛ አድርገሽ መቀየር ትቻለሽ እያላችሁ መረጃ እየደረሰኝ ነው። ሙከራ እያስደረገች ያለች እሷ በሆነ በሆነ ሰው ነው። እረፍ። በሕይወት ነው የምመጣ እኔ ማለት ነው። እንደዚህ አይነት ነገር ለማድረግ ብትሞክር፣ ይሄ የኔ ማስጠንቀቂያ የመጨረሻ ማስጠንቀቂያ ነው። ይሄ ዩቲዩብ የሆነ ነገር ቢደረግ የሆነ ሙከራ ተደርጎበት ቢበላሽ ዋጋ የከፈልኩበት ነው። እዛ ውጭ እንደዚህ አይነት መክለፍለፍ የምሰሩ ልጆች ተው ብያለሁ። የማትተው ከሆነ ግን በያንዳንድ በእያንዳንድ በተናጠል ነው ዋጋ ማስከፍል። ይሄ ቃሌ ነው። ያዝ። ሌላ ያው እንግዲህ መጥፋቴም ቅድም ብያለሁ፣ ላሳሰባችሁ ሰዎች ያው በአሪፍ ሁኔታ ላይ ነኝ፣ እግዚአብሔር ይመስገን። ኑሮ ካሉት መቃብር የሚሞቃል ነው። እኔም በአሪፍ አሪፍ ሁኔታ ላይ ነኝ። እንግዲህ የሚመጣውን ደግሞ ከእግዚአብሔር ጋር አብረን እናያለን። ውድ ቤተሰቦች እስካሁን ለነበረን ጊዜ አመሰግናለሁ።